ስንቄ ባንክ የስፖርት ዘገባችን የክብር ስፖንሰር ነው። ከልብ እናመሰግናለን። እንዴት አድራችኋል ክብራት ተመልካቾቻችን? ለአዲስ ቀን ወዳዘጋጀናቸው ስፖርታዊ መረጃዎች እንሻገራለን። በቀዳሚነት የምንመለከተው የስፖርት መረጃችን የኢትዮጵያ ሴቶች ብሔራዊ ቡድንን የተመለከተ ጉዳይ ይሆናል። ለ2026 የአፍሪካ ዋንጫ ማጣሪያ ቅድመ ዝግጅት ይረዳው ዘንድ የኢትዮጵያ ሴቶች ብሔራዊ ቡድን በአሰልጣኝ ዮሴፍ ገብረ ወልድ አማካኝነት ለ31 ተጫዋቾች ማሳመሪያ አድርጓል። በዚህም ደግሞ በሀገር ውስጥ የሚገኙ ብዛት ያላቸውን ተጫዋቾች ነው ለተጫዋቾች ነው ጥሪ ያደረገው የኢትዮጵያ ብሔራዊ ቡድን የኢትዮጵያ ብሔራዊ ቡድን ከታንዛኒያ አቻው ጋር ከጥቅምት 12ና 18 ላይ የአፍሪካ ዋንጫ የመጨረሻ ማጣሪያ ጨዋታውን እንደሚያደርግ ይታወቃል። በዚህ መሰረት ለ31 ተጫዋቾች ነው ጥሪ የተደረገው። 31 ከ31 ተጫዋቾች መካከል የኢትዮጵያ ንግድ ባንክ 13 ተጫዋቾችን በማስመረጥ ቀዳሚው ክለብ ሆኗል። የኢትዮጵያ ንግድ ባንክን እንዲሁ በመከተል መቻል 9 ተጫዋቾችን እንዲሁም ደግሞ ሀዋሳ ከተማና ሸገር ከተማ አዲስ አዳጊው ሸገር ከተማ ሁለት ሁለት ተጫዋቾችን ሲያስመርጡ እንዲሁም ደግሞ ሲዳማ ቡና አንድ ተጫዋች አስመርጧል። በዚህም ደግሞ በተለይም ደግሞ በውጭ ሀገር የሚጫወቱ የኢትዮጵያ ሴቶች ብሔራዊ ቡድን ተጫዋቾች ሎዛ አበራ አሜሪካ እንደምትገኝ ይታወቃል። እንዲሁም ደግሞ በካምፓላ ኩዊንስ የሚጫወቱ የኢትዮጵያ ብሔራዊ ቡድን ሴቶች ብሔራዊ ቡድን ተጫዋቾች አሉ። ለእነዚህ ተጫዋቾች የፊፋ ኢንተርናሽናል ውድድር መስኮትን መሰረት ባደረገ መልኩ ጥሪ የሚደረግላቸው እንደሚሆንም የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። እንግዲህ የኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታውን ከታንዛኒያቸው ጋር ጥቅምት 12 ላይ የሚከውን ይሆናል ተጫዋቾች ከ ከዛሬ አስር ሰዓት ጀምሮ በጋራ ላይ ሆቴል ተገኝቶ ዝግጅታቸውን ማድረግ እንደሚጀምሩ ይፋ ተደርጓል። ቀጣዩ መረጃችን ደግሞ የኢትዮጵያ ፕሪሚየር ሊግን የተመለከተ ነው። የ2018 የኢትዮጵያ ፕሪሚየር ሊግ የመርሃ ግብር የዕጣ ማውጣት ስነ ስርዓት መርሃ ግብር ዛሬ እንደሚደረግ ፌዴሬሽኑ አስታውቋል። የኢትዮጵያ ፕሪሚየር ሊግ ከመስከረም ከጥቅምት ስምንት ጀምሮ እንደሚከናወን የሚታወቅ ነው። በተለይም ባለፈው የውድድር ዓመት የኢትዮጵያ ፕሪሚየር ሊግ ወራጅ ቡድን አለመኖሩን ተከትሎ እንዲሁም ደግሞ አዲስ አዳጊዎች በተለይም ደግሞ ሸገር ከተማና አርሲ ነገሌ መኖራቸውን ተከትሎ በሀያ ቡድኖች መካከል ነው የሚደረገው። ዘለግ ያለ የውድድር አመት የሚኖር ይሆናል። በኢትዮጵያ ፕሪሚየር ሊግ እያንዳንዱ ቡድኖች ሰላሳ ስምንት ጨዋታዎችን ያደርጋሉ። ዛሬ የዕጣ ማውጣት ስነ ስርዓቱ ከቀኑ ዘጠኝ ሰዓት ላይ ወሎ ሰፈር በሚገኘው ቤስት ዌስተርን ፕሪሚየም ዳይነስቲ ሆቴል ላይ የሚደረግ እንደሚሆን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። ቀጣዩ መረጃችን ደግሞ የአዲስ አበባ ከተማ ዋንጫን የተመለከተ ነው። በቅርቡ የህዳሴ ግድብ መጠናቀቅን ተከትሎ የህዳሴ ዋንጫ በሚል ስያሜውን ያገኘው የአዲስ አበባ ከተማ ዋንጫ እሁድ እንደሚደረግ ይታወቃል። ትላንትና የዚህ ዋንጫ እጣ መውጣት ስነስርዓት ተካሂዷል። ስምንት ቡድኖች ናቸው በዚህኛው የአዲስ አበባ ከተማ ዋንጫ ላይ የሚሳተፉት በምድብ አንድ ቅዱስ ጊዮርጊስ፣ መቻል፣ ፋሲል ከነማና አዳማ ከተማ ተደልድሏል። እንዲሁም በምድብ ሁለት ኢትዮጵያ ቡና፣ ኢትዮ ኤሌክትሪክ፣ ንግድ ባንክና ሸገር ከተማ የተደለደሉ ሲሆን፣ ጨዋታው እሁድ የሚጀመር ይሆናል። መስከረም 18 እሁድ ጅማሮን ያደርጋል እስከ ጥቅምት ሁለትም የሚዘልቅ እንደሚሆን የአወዳዳሪው አካል ይፋ አድርጓል። እሁድ ቅዱስ ጊዮርጊስ ከመቻል ስምንት ሰዓት ላይ በሚያደርጉት ጨዋታ ነው ይህ ውድድር የሚጀምረው። እንዲሁም የቅዱስ ጊዮርጊስ የስምንት ጨዋታን ተከትሎ ደግሞ አስር ሰዓት ላይ ፋሲል ከነማ ከአዳማ ከተማ ጋር ጨዋታውን የሚያደርግ ይሆናል አወዳዳሪው አካል እንዲሁም ደግሞ የስቴዲየም መግቢያ ቲኬቶች በቴሌ ብር ተመልካቾች መቁረጥ እንደሚችሉ ይፋ አድርጓል። ቀጣዩ መረጃችን ደግሞ የ17 ዓመት በታች ሻምፒዮናን የተመለከተ ነው። ኢትዮጵያ የ17 ዓመት ሻምፒዮና በሀዋሳ ከተማ መካሄዱን ቀጥሏል። ትናንት አራተኛ ቀኑን በያዘው ቅዱስ ጊዮርጊስ እንዲሁም አዳማ፣ አዲስ አበባና አንድነት ጨዋታቸውን ተጋጣሚዎቻቸውን አሸንፏል። ትናንት በተለይ በተደረገ ጨዋታ ከኢትዮ ኤሌክትሪክ ጋር ጨዋታውን ያደረገው ቅዱስ ጊዮርጊስ በሽርፍራፊ ደቂቃ በተቆጠረ ግብ አንድ ለምንም በሆነ ውጤት አሸንፏል። ለቅዱስ ጊዮርጊስ አሚር ሚስባ ነው ግቧን ያስቆጠረው። ይህ ተጫዋች በጨዋታው ላይ የጨዋታው ኮከብ ተጫዋች በመባልም ተመርጧል። በሌላ ጨዋታ ደግሞ ሀዋሳ ቢ ከስሪ ፖይንት ጋር ጨዋታውን አድርጎ አንድ ለአንድ በሆነ አቻ ውጤት ቤት ጨዋታውን አጠናቋል። ለሐዋሳ ከነማ አማኑኤል ደገፉ እንዲሁም ደግሞ ለስሪ ፖይንት አብዱረዛቅ አወል ነው ግቦችን ማስቆጠር የቻሉት። የስሪፖይንቱ ተጫዋች ዳዊት ካሳሁን የዚህ ጨዋታ ኮከብ ተጫዋች በመባል ተመርጧል። በሌላ ጨዋታ ደግሞ አዲስ አበባ ኤ ከፋሲል ከነማ ጋር ጨዋታውን አድርጎ ሁለት ለምንም በሆነ ውጤት አሸንፏል። ለአዲስ አበባ ከተማ ሚኪያስ ጸጋዬ ነው ግቦችን ያስቆጠረ ሁለቱንም ግቦች። ይህ ተጫዋች ሁለት ግቦች ማስቆጠሩን ተከትሎ የጨዋታው ኮከብ ተጫዋች ተብሎ ተመርጧል። እንዲሁም ሌላ ትናንት በተደረገ ጨዋታ አርባ ምንጭ ከተማ ከአንድነት ጋር ጨዋታውን አድርጎ ሁለት ለአንድ በሆነ ውጤት ተሸንፏል። ለአንድነት የአበረከት ነው ሁለቱንም ግቦች ማስቆጠር የቻለው ለአርባ ምንጭ እንዲሁም ደግሞ አሸናፊ አስታጠቅ አንዷን ከሽንፈት ያልታደገች ብቸኛ ግብ አስቆጥሯል። በዚህ ጨዋታ ላይ የአበረከት የ ጨዋታው ኮከብ ተጫዋች በመባል ተመርጧል። ሁለት ግቦችን እንዳስቆጠረ ይታወቃል። ዛሬም የ17 ዓመት የኢትዮጵያ ሻምፒዮና ጨዋታ ቀጥሎ ሲከናወን ሻሺ አንበሳ ከሁሴን ሲሊ፣ ወላይታ ዲቻ ከኢትዮጵያ ንግድ ባንክ ሐዋሳ ኤ ከቅዱስ ቄራ እንዲሁም አዲስ አበባ ከባህር ዳር ከተማ ጋር ጨዋታቸውን የሚያደርጉ ይሆናል። ከባህር ማዶ ወዳገኘነው መረጃችን ስናልፍ ደግሞ የአውሮፓ ሊግን እንመለከታለን። ትላንት የአውሮፓ ሊግ በኖቲንጋም ፎረስትና በ ቦሎኛ መካከል በተደረገ ጨዋታ ሪያል ቤትስ መካከል በተደረገ ጨዋታ ጅማሮን አድርጓል። ከ30 አመታት በኋላ ነው ኖቲንጋም ፎረስት ወደዚህ መድረክ የተመለሰው። በተለይም ደግሞ በ1996 ላይ በባየር ሙኒክ በአውሮፓ ዋንጫ ከተሸነፈ በኋላ ወደዚህ መድረክ መጥቶ ተጫውታ አያቅም። ኖቲንጋም ፎረስት ባሳለፍነው የውድድር አመት በኑኖ ስፕሪንቶ ሳንቶ የተመራ ወደዚህ መድረክ መመለሱ የሚታወቅ ነገር ነው። እንግዲህ ትላንት ጨዋታውን ከሪያል ቤትስ ጋር አድርጎ ሁለት ለሁለት ሁለት በሆነ አቻ ውጤት አጠናቋል። በዚህም የቀድሞ የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው አንቶኒ ባለቀ ደቂቃ የአቻነት ግቧን ለሪያል ቤትስ አስቆጥሯል። በጨዋታው መጀመሪያ ላይ በተለይም ደግሞ ከአንቶኒ ያገኘውን ኳስ የሌላኛው የኖቲንጋም ተጫዋች ወደ ግብነት ቀይሮ ኖቲንጋም ቀዳሚ የሆነ ቢሆንም ነገር ግን ከተወሰኑ ደቂቃዎች በኋላ ጫና ራይል ቤት ቀዳሚ የነበረ ቢሆንም ግን ከተወሰኑ ጨዋታዎች ደቂቃዎች በኋላ ጨዋታውን ያደረገው ኖቲንጋም ፎረስት ተጨማሪ ግብ በማካከል በጄሱስ አማካኝነት ሁለት ተጨማሪ ግቦችን በአምስት ደቂቃዎች ውስጥ አስቆጥሮ ሁለት ለአንድ መምራት ችሏል። ነገር ግን በጨዋታው መጠናቀቂያ አካባቢ ላይ የማንቸስተር የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው አንቶኒ በክረምቱ ኖቲንጋም ሪያል ቤትስን የተቀላቀለው ሁለተኛ ግብ አክሎ ሁለት ለሁለት በሆነ ውጤት ጨዋታው ተጠናቋል። ሌሎች ትናንት በተደረጉ የአውሮፓ ሊግ ጨዋታዎች ሮማና ዳይናሞ ዛግሬብ ተጋጣሚዎቻቸውን አሸንፈዋል።

ሪቬራ ያደረገው ሮማ ኒስን ሁለት ለአንድ በሆነ ውጤት ነው ማሸነፍ የቻለው። የፈረንሳይ ክለብ ኒስ በተከታታይ 13 ጨዋታዎች ነው እንግዲህ የተሸነፈው፣ በዚህ በአውሮፓ ሊግ አሸንፎ አያውቅም በአውሮፓ መድረክ። በጨዋታው የመጀመሪያ አጋማሽ ያለ ግብ የተጠናቀቀ ሲሆን በሁለተኛው አጋማሽ ወደ ሜዳ ተቀይሮ የገባው የሮማው አምበል ሎሬንዞ ፔሌግሪኒ አስደናቂ እንቅስቃሴ ያደረገ ሲሆን ከማዕዘን ያሻማውን ኳስ ኢቫን ኒዲኮ በግንባር ገጭቶ ሮማን ቀዳሚ አድርጓል።

ጥቂት ደቂቃዎች በኋላ እንዲሁ ከሶስት ደቂቃዎች በኋላ ጃንሉካ ማንቺኒ ተጨማሪ ግብ አክሎ ሮማ ሁለት ለምንም በሆነ ውጤት እንዲመራ አስችሎታል። የኒስን ብቸኛን ግብ ቴሬም ሞፌ አስቆጥሮ የነበረ ቢሆንም ነገር ግን ቀደም ብሎ ሮማ ሁለት ግቦችን ማስቆጠሩን ተከትሎ ሮማ ሁለት ለአንድ በሆነ ውጤት በማሸነፍ የአውሮፓ መድረኩን በድል ጀምረዋል። ትላንት ሌላ በተደረገ ጨዋታ ዳይናሞ ዛግሬብ የቱርኩን ሀያሉን ክነፍ ፌነርባቼን ገጥሞ ሶስት ለአንድ በሆነ ውጤት አሸንፏል። በተለይም ደግሞ በመጀመሪያ አጋማሽ ቤዲዮን ቦልጃ አማካኝነት ሮማ ቀዳሚ ፌነርባቼ ማን ነው ዳይናሞ ዛግሬብ ቀዳሚ የነበረ ቢሆንም ፌነርባቼ ሁለተኛውን ግብ አስቆጥሮ አቻ ሆኗል። በሁለተኛው አጋማሽ ዳግም በልጆ ግብ አስቆጥሮ ዴና መሪ ያደረገ ሲሆን ሞንሴፍ ባክራር ተጨማሪ ግብ አክሎ ጨዋታው ሶስት ለአንድ በሆነ ውጤት ተጠናቋል። ትላንት በተደረጉ ሌሎች ጨዋታዎች ፍሩበርግ ሁለት ለአንድ ባይልን እንዲሁም ብራጋ አንድ ለምንም የወረንድን በሆነ ውጤት አሸንፏል። ሌላኛው ጉዳያችን ደግሞ በዚሁ ሌሎች ዛሬም የሚደረግ ጨዋታ አለ። በተለይም ደግሞ አስቶንቪላ ከቦሎኛ ጋር ጨዋታውን በአውሮፓ መድረክ ያደርጋል። አስቶን ቪላ በአሰልጣኝ ኡናይ ምሬ እንደሚመራ የሚታወቅ ነው። ኡናይ ምሬ እንግዲህ በአውሮፓ መድረኩ እጅግ ስኬታማ የሚባሉ አሰልጣኝ ናቸው። አራት ጊዜ የአውሮፓ ሊጉን ያሳኩ አሰልጣኝ ናቸው። አስቶንቪላ በዚህ መድረክ ላይ ከረዥም ጊዜ በኋላ ነው የሚሳተፈው። ባሳለፍነው የውድድር ዓመት በሻምፒዮንስ ሊጉ እጅግ አስደናቂ የሚባል ጉዞ ማድረግ የሚታወስ ነው። እንግዲህ በዚህ መድረክ ደግሞ አሁን ላይ የዩሮፓ ሊግ ምናልባትም የማሸነፍ ቅድመ ግምት የተሰጠው ቡድን ሆኗል። ባሳለፍነው የውድድር ዓመት ቦሎኛን በመጀመሪያው ዙር ላይ አግኝቶ ሁለት ለምንም በሆነ ውጤት ማሸነፉ የሚታወስ ነው። አስቶንቪላ ዛሬም እንግዲህ ይህን ድል ይደግመዋል ተብሎ ይገመታል። አስቶንቪላ በተለይም ደግሞ ከቦሎኛ ጋር ባደረጋቸው ጨዋታዎች ሽንፈት አጋጥሞት አያቅም። ቦሎኛ የእንግሊዝ ክለቦችን ካሸነፈ እጅግ ረዥም አመት ሆኖታል። በተለይ 50 አመት አስቆጥሯል። በዛሬው ምሽቱ ጨዋታ ምናልባትም ደግሞ አስቶን ቪላ ያሸንፋል ተብሎ ግምቱን አግኝቷል። ጨዋታው ምሽት አራት ሰዓት ላይ በቪላ ፓርክ ስቴዲየም የሚደረግ ይሆናል። ወደ እንግሊዝ ካራባው ካፕ ዋንጫ ወደ ተመለከተው ጉዳያችን ስናልፍ ትላንት በተደረገ የእንግሊዝ ካራባው ካፕ ዋንጫ አርሰናል ፖርቶ ቬላን ገጥሞ ሁለት ለምንም በሆነ ውጤት አሸንፏል። ለአርሰናል ቀዳሚውን ግብ ያስቆጠረው ኤዜ ነው። ብሬቼ ኤዜ በመጀመሪያው አጋማሽ ከ ማርት ከሊውስ ስኬሊ የተቀበለውን ኳስ ወደ ግብነት ቀይሯል። ይህ ተጫዋች እንግዲህ በክረምቱ የተጫዋቾች ዝውውር መስኮት ከክሪስታል ፓላስ አርሰናልን መቀላቀሉ የሚታወስ ነገር ነው። እጅግ አስደናቂ የሚባል የውድድር ዓመትን አርሰናልን ከተቀላቀለ በኋላ ኤቭሬች ይዜ እያሳየ ይገኛል። ባሳለፍነው ሳምንት ከማንቸስተር ሲቲ ጋር በነበረው ጨዋታ ለማርቲኔሊ የአቻነት ግብ መቆጠር ምክንያት እንደነበር የሚታወስ ነገር ነው። ትላንትም እንዲሁ ግብ ከሊውስ ስኬሊ ተቀብሎ የመጀመሪያውን ግብ አስቆጥሯል። ከዚች ግብ መቆጠር በኋላ አርሰናል ጨዋታው ላይ ጫና ፈጥሮ ለመጫወት ጥረት አድርጓል። በመጀመሪያው አጋማሽ ነገር ግን ግቦችን ማስቆጠር አልቻለም። የጨዋታው የበላይነት ነበረው፣ በተለይ በኳስ ቁጥጥሩ ላይ። በሁለተኛው አጋማሽ በ 63 ኛው ደቂቃ ቡካዮ ሳካ በጉዳት ከሜዳ ወጥቷል። በዚህም በማክስ ዶማን ተቀይሮ መውጣቱ ይፋ ተደርጓል። በጨዋታው ላይ አሰልጣኝ ሚካኤል አርቴታ ከጨዋታው በኋላ የሚካኤል የቡካዮ ሳካ ጉዳት ይህን ያህል የማያሳስብ መሆኑን ተናግሯል። በጨዋታው በ88ኛ ደቂቃ ትሮሳርድ ከሳሊባ ያገኘውን ኳስ ወደ ግብነት ቀይሮ ሁለት ለምንም በሆነ ውጤት ነው ጨዋታው የተጠናቀቀው። በቀጣይ አርሰናል ከብራይተን ጋር ጨዋታውን የሚያደርግ ይሆናል። በአራተኛ ዙር ትናንት በተደረጉ ሌሎች ጨዋታዎች ደግሞ ማንቸስተር ሲቲ ጨዋታውን ከሃድረስፊልድ ጋር አድርጎ እንዲሁ እንደ አርሰናል በተመሳሳይ ሁለት ለምንም በሆነ ውጤት ጨዋታውን አሸንፏል። የመጀመሪያውን በ18ኛው ደቂቃ የመጀመሪያውን ጎል ለማንቸስተር ሲቲ ፎደን ነው ማስቆጠር የቻለው። ከወጣቱ ከ18 ዓመቱ ተጫዋች ሙካስ የተሻገረለትን ኳስ ወደ ግብነት ውስጥ ቀይሯል። እንዲሁ ደግሞ በሁለተኛው አጋማሽ ላይ በተለይ በክረምቱ የተጫዋቾች የዝውውር መስኮት ወደ ቶተናም ሊቀላቀል ይችላል ሲባል የነበረው ተጫዋች ሳቪኒዮ ከፎደን የተቀበለውን ግብ ወደ በማገናኘት ሁለት ለምንም በሆነ ውጤት ማንቸስተር ሲቲ አሸንፏል። ማንቸስተር ሲቲ እንግዲህ ጥሩ የማይባል የውድድር አመት በእንግሊዝ ፕሪምየር ሊግ ጅማሮ ማድረጉ የሚታወስ ነው። በተለይ በሁለት ጨዋታዎች ላይ ተሸንፏል። በዚህ ጨዋታ ላይ ፎደን አንድ ኳስ አንድ ኳስ ማቀበሉና እንዲሁም አንድ ግብ ማስቆጠሩን ተከትሎ ባለፉት አራት ጨዋታዎች ሁለት ለግብ የሆኑ ኳሶችን ማቀበል ችሏል። እንዲሁም ደግሞ ሁለት ግብ ማስቆጠር ችሏል። በዚህም እጅግ በጣም ጥሩ የሚባል የውድድር አመት እያሳለፈ ይገኛል ሌላ በተደረገ የእንግሊዝ ካራባው ካፕ ዋንጫ ጨዋታ ኒውካስል ዩናይትድ እና ቶተናም ተጋጣሚዎቻቸውን አሸንፏል። ከዶንካስተር ጋር ጨዋታውን ያደረገው ቶተናም ሶስት ለምንም በሆነ ውጤት ነው ማሸነፍ የቻለው። ለቶተናም የማሸነፊያ ግቦችን በ14ተኛው ደቂቃ ፓሊኒያ ሲያስቆጥር እንዲሁም ደግሞ ማርክ ግሬዝ በ17ተኛው ደቂቃ በራሱ መረብ ላይ አስቆጥሯል። እንዲሁም ደግሞ የቶተናሙ ወጣቱ ተጫዋች በተለይም ደግሞ ባሳለፍነው የውድድር ዓመት እጅግ አስደናቂ የሚባል የውድድር ዓመት ያሳለፈው ዘንድሮም እንዲሁም ለቶተናም ግቦችን እያስቆጠረ የሚገኘው ብሬናን ጆንሰን የመደበኛ የጨዋታ ክፍለ ጊዜ ከተጠናቀቀ በኋላ አራት ደቂቃዎች ተጨምሮ በአራተኛው ደቂቃ ሶስተኛ ግብ ክሎ ቶተናም ወደ ሶስተኛው የ እንግሊዝ ካራባው ካፕ ዋንጫ ማለፉን አረጋግጧል። በሌላ ጨዋታ ደግሞ ኒውካስትል ጨዋታውን ከብራድፎርድ ሲቲ ጋር አድርጎ አራት ለአንድ በሆነ ሰፊ የግብ ልዩነት አሸንፏል። የኒውካስትል ግቦች ጆሊንተንና ኦሱሉ ሁለት ሲያስቆጥሩ እንዲሁም ደግሞ ከብሬድፎርድን ከሽንፈት ያልታደገች አንዷን ግብ ኩክ ነው ማስቆጠር የቻለው። በዘንድሮ የውድድር ዓመት ኒውካስትል ዩናይትድ እጅግ ፈታኝ የሚባል የውድድር ዓመት ጅማሮን ያደረገው በተለይም የፊት መስመሩን ተጫዋች አሌክሳንደር ኢዛክን ከሸኘ በኋላ ግብ ለማስቆጠር ሲቸገር ተስተውሏል። ነገር ግን ትላንት በነበረው ጨዋታ ብዙ ግቦችን በማስቆጠር ወደ ቀጣዩ ዙር ማለፉን አረጋግጧል። ቀጣዩ ጉዳያችን ደግሞ የስፔን ላሊጋ የተመለከተ ነው። ትላንት በተደረገ የስፔን ላሊጋ ጨዋታ በአልቫሬስ ሶስት ግቦች ታግዞ አትሌቲኮ ማድሪድ ሪዮ ቫያካኖን ሶስት ለሁለት በሆነ ውጤት አሸንፏል። አልቫሬስ በአስራ አምስተኛው ደቂቃ በሰማኒያውና እንዲሁም በ ቃ ነው ለቡድኑ ግብ ማስቆጠር የቻለው። በአሰልጣኝ ዲያጎ ሲሞኔ የሚመራው አትሌቲኮ ማድሪድ ካደረጋቸው ስምንት ጨዋታዎች ዘጠኝ ነጥቦችን ብቻ ነው መሰብሰብ የቻለው። ሁለት ጊዜ ብቻ ነው ደግሞ በዚህ በዘንድሮ ላሊጋ ላይ ማሸነፍ የቻለው። ትናንት በተደረገ ሌላ ጨዋታ ጌታፌ ከአላቬስ ያደረገውን ጨዋታ አንዳቻ በሆነ ውጤት አጠናቋል። እንዲሁም ሪያል ሶሴዳድ ከማዮርካ ጋር ጨዋታቸውን አንድ ለአንድ በሆነ ውጤት አጠናቅቋል። ላሊጋው ዛሬም ቀጥሎ ሲከናወን ባርሴሎና ጨዋታውን ከሪያል ኦቬዶ ጋር ያደርጋል። በተለይም ይህ ጨዋታ የጎልያድና የዳዊት ፍልሚያ የሚል ስያሜን አግኝተዋል በብዙዎች ዘንድ። ይህ የሆነበት ምክንያት እጅግ ትልቅ የሆነና ደግሞ በደረጃ እጅግ ትንሽ የሆነ ክለብ ስለሚጋጠም ነው። በተለይም ደግሞ ሪያል ኦቬዶ ዘንድሮ ወደ ላሊጋው ማደጉ የሚታወስ ነው። በቀድሞ የ አርሰናል ተጫዋች ነው፣ ካዞርላ ባስቆጠራ ትግል በመጨረሻ ሰዓት ወደ ላሊጋው ማደጉ የሚታወስ ነገር ነው። በዘንድሮ የውድድር ዓመት ባርሴሎና ካደረጋቸው ጨዋታዎች ጨዋታዎች 18 ነጥቦችን በመሰብሰብ በላሊጋው ደረጃ ሰንጠረዥ አናት ላይ ነው የተቀመጠው። አንድ ጊዜ ብቻ ነው አቻ መውጣት የቻለው፣ ሌሎች ጨዋታዎችን በሙሉ ማሸነፍ ችሏል። በእርስ በርስ ግንኙነት ሁለቱ ክለቦች ሶስት ጊዜ ሪያል ኦቬዶ ሲያሸንፍ፣ እንዲሁ ደግሞ ሶስት ጊዜ ባርሴሎና አሸንፏል። ጨዋታው ምሽት አራት ሰዓት ሲል የሚደረግ ይሆናል። ትላንት ወደ ተደረገው የጣሊያን ዋንጫ ጨዋታ ስናልፍ፣ ትናንት በተደረገ የጣሊያን ዋንጫ ጨዋታ ኮሞ ስፔዚያን ሶስት ለምንም በሆነ ውጤት አሸንፏል። በተለይም ዘንድሮ በአሰልጣኝ ሴስ ፋብሪካስ የተመራ ድንቅ የውድድር ዓመትን በላሊጋው ያሳለፈ የሚገኘው ኮሞ ሶስት ለምንም በሆነ ውጤት ነው ያሸነፈው። የኮሞን ግቦች ሁለቱን ሮድሪጌዝና አንዷን ዱቫከስ ከመረብ ማሳረፍ ችሏል። ኮሞ በተለይም ደግሞ በመሀል ሜዳው ተጫዋች ኒኮ ፓዝ አማካኝነት እጅግ ድንቅ የሚባል እንቅስቃሴ ነው ትናንት ይህ ወጣት ተጫዋች ምናልባትም ወደ ማድሪድ የመመለስ ነገሩ እውን የሆነ ይመስላል። ምክንያቱም ተጫዋቹ በማድሪድ ቤት እንግዲህ ውል መልሶ የመግዛት አማራጭን ባካተተ ውል ማድሪድ ይህን ተጫዋች ለኮሞ መሸጡ የሚታወስ ነው። ኮሞ ምናልባትም ይህን ተጫዋች በሚቀጥለው የውድድር አመት ሊያጠው ይችላል። ነገር ግን ይህ ተጫዋች በዘንድሮ የውድድር አመት ጅማሮ እጅግ እጅግ ድንቅ የሚባል እንቅስቃሴ እያስመለከተ ይገኛል። ትናንት በተደረገ ሌላ ጨዋታ እንዲሁ ፓርማ በፍጹም ቅጣት ምት ስፔዚያን በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጧል። ሄላስ ቬሮና ጋር አድርጎ ዜሮ ለዜሮ በሆናቸው ውጤት ማጠናቀቁን ተከትሎ በመለያ ምት አምስት ለአራት በሆነ ውጤት ቬንዚያ በማሸነፍ ቀጣዩን ዙር ተቀላቅሏል። በቀጣይ የምንመለከተው ጉዳይ ደግሞ የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎችን የተመለከተ ነው። ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች በጥቅምት ወር በአዲስ አበባ እንደሚካሄድ የኢትዮጵያ ኦሎምፒክ ኮሚቴ ይፋ አድርጓል። የኢትዮጵያ ኦሎምፒክ ኮሚቴ ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች በጥቅምት ወር በአዲስ አበባ ለማከናወን ቅድመ ዝግጅት ማጠናቀቁን ዛሬ በሰጠው ጋዜጣዊ መግለጫ አስታውቋል። የዘንድሮ ውድድር በአንጎላ አስተናጋጅነት ለሚከናወነው ለመላው የአፍሪካ ጨዋታዎች ስፖርተኞችን ለመምረጥ ያለመ መሆኑንና እንዲሁም ያነሱት የኦሎምፒክ ኮሚቴው ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ፣ 12ቱም ክልሎች ጨምሮ ሁለቱ ከተማ አስተዳደሮች በዚህ ውድድር ላይ እንደሚሳተፉ ትላንት በተሰጠው መግለጫ ላይ አንስተዋል። በዘንድሮ የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች የቦክስ ስፖርት እንዳልተካተተ ያሳወቀው የኦሎምፒክ ኮሚቴው የኢትዮጵያ ቦክስ ፌዴሬሽን ባለም አቀፍ የቦክስ ፌዴሬሽን እውቅና የሌለው መሆኑን ስፖርቱን እንዲሰረዝ አድርጎታል ሲሉ እንዲሁ ተናግሯል። ቦክስ ላይ ትልቅ ፈተና ነው ያለው። ወጣቶች አሁን የማይጠቀሙበት ደረጃ ላይ ደርሷል። ድሮ እንኳን ምንድን ነው የሚደረግ የነበረው? ቅድም ወጣቶች አሉ ህልሙ ያላቸው በዚህ ስፖርት መቀጠል የምፈልጉ ከምንጊዜውም በላይ በየትምህርት ቤቱም በየአካባቢውም እየታዩ ነው። ለእነሱ እድል መሰጠት አለበት የምለው ትክክለኛ ጥያቄ ነው። እኛም ወስደን ጠይቀናል። በዚህ ቺፍ ደምሽኖች ስብሰባ ላይ አንጎላ ላይ በተካሄደው ለወጣቶች እንኳን እድል ፌዴሬሽን ከተሰርዟል ግን ለወጣቶች እድል ይሰጥ ብለን አይሰጥም ብለው ከለከሉን። ምንም ማድረግ አይቻልም። ይሄ ብቻ አይደለም የሚያሳዝነው። አሁን በግለሰቦች ምክንያት በኢትዮጵያ አይወዳደሩም፣ በአፍሪካ አይወዳደሩም፣ በዓለም አቀፍ አይወዳደሩም። ይሄ ወደ የት ነው ሀገሪቱን እየወሰደ ያለው? እኛ ማንም መራ ተቃውሞ የለንም፣ ግን ህግ ውስጥ ገብቶ ስርዓት ውስጥ ገብቶ ኢትዮጵያን ተጠቃሚ በሚያደርግ መልኩ ወጣቶችን ተጠቃሚ በሚያደርግ መልኩ መሆን አለበት። በጣም በጣም ሞክረናል። ቢያንስ ፌዴሬሽኑን እውቅና ቢያጣ አትሌቶች የሚወዳደሩበት መንገድ ይኑር ብለን ነው ዴሌጌሽን ሆን ብለን ልከን መለመንም የቻል ነው እና የተከለከል ነው። እንግዲህ አሁን ወዴት ነው ይህ በዚህ ደረጃ ከሆነ ኢትዮጵያ የማትጠቀም ከሆነ ወጣቶች የማይጠቀሙ ከሆነ እኔ ፕሬዚዳንት ነኝ ብዬ ብኖር ብዞር ምን አመጣለሁ? ከጥቅምት 8 እስከ 15 በሚደረገው በዚህ ውድድር እድሜያቸው ከ14 እስከ 17 ዓመት በታች የሆኑ ወጣቶች እንደሚሳተፉ የኦሎምፒክ ኮሚቴው ማስታወቁ የሚታወቅ ነው። በተለይም ደግሞ ከእድሜ ማጭበርበር ጋር በተያዘ የኤምአርአይ ምርመራን ጨምሮ የተለያዩ መንገዶችን እንደሚከተል ኦሎምፒክ ኮሚቴው አስታውቋል። እድሜን በተመለከተ እድሜ ተገደበ ነው። ከ14 እስከ 17 ብቻ ነው። ስትሪክትሊ በመራይ የተደገፈ ነው የምናደርገው ከእንግዲህ የለም። እንደዚህ አይነት ጨዋታም ወዴት እንዳደረሰ ሀገሪቱን እያያችሁ ነው፣ እያየን ነው እና በጣም የኢትዮጵያ ኦሎምፒክ ኮሚቴ፣ የኢትዮጵያ እግር ኳስ ፌዴሬሽን፣ የኢትዮጵያ አትሌቲክስ ፌዴሬሽን ላይ ያሉ ትላልቅ ሐኪሞች በሙሉ በቅንጅት አብረው እንዲሰሩ ከክቡር ፕሬዚደንት ኢሳያስም ከኮማንደር አትሌት ስለሽም ጋር ሆነን ቁጭ ብለን በደንብ ተወያይተን ተነጋግረናል እና በእድሜ ላይ በተለይ ምንም አይነት ምንም አይነት መዛነፍ እንዳይኖር ትምህርት ሰርቲፊኬት ወስደንም የወላጆችንም አጣርተን በየማን ነው በየደረጃው ያሉ ሰዎች ከቤተሰብም ከትምህርት ቤትም ከሁሉም አጣርተው ኢትዮጵያን ማዕከል አድርገው ለቆርቆሮ አይደለም ለምን አይደለም ለሀገርም ብቻ ማዕከል በማድረግ እድሜ ላይ ጥንቃቄ በጣም እንዲደረግ ዘንድሮ በጣም ተነጋግረናል። በትንታኔና በዝርዝር ወደምንመለከተው ጉዳያችን ስናልፍ ደግሞ ስማቸው በእግር ኳስ ታሪክ ውስጥ ጎልቶ የሚታይ ነው። ከሩብ ምዕተ ዓመት በላይ ማንቸስተር ዩናይትድን በመምራት በዓለም አቀፍ ደረጃ ተወዳጅነትን እያተረፉ ታላቅ ክለብ እንዲሆን ያደረጉ አሰልጣኝ ናቸው። ስኮትላንዳዊው አሰልጣኝ ሰር አሌክስ ፈርጉሰን በእግር ኳስ ታሪክ ውስጥ ከየትኛውም አሰልጣኝ በላይ ብዙ ዋንጫዎችን ያሸነፉት ፈርጉሰን የበርካታ ክብሮች ባለቤትም የሆኑ አሰልጣኝ ናቸው። በስፖርቱ መድረክ ደማቅ አሻራን ያሳረፉትን እኚህን አሰልጣኝ ሕሊና ዳነ እንደሚከተለው

በእግር ኳሱ ዓለም እንደሳቸው በዋንጫ ያሸበረቀ ታሪክ ያለው አሰልጣኝ የለም። በእግር ኳስ መድረክ ሲጠሩ ከሚያስደነግጡ ጥቂት ስሞች አንዱ በስታዲየሞች ውስጥ ብቻ ሳይሆን በመላው ዓለም ባሉ የስፖርት ሰዎች፣ ተጫዋቾችና ደጋፊዎች ልብ ውስጥ ያለ ስም ሰር አሌክስ ቻፕማን ፈርጉሰን፣ መሪ ህያው ጀግና ና ማንቸስተር ዩናይትድን ወደ ዓለም አቀፍ ኃይል የቀየሩ ሰው። የእግር ኳስ አሰልጣኞች አሉ፣ ከዚያም ሰር አሌክስ ፈርጉሰን። የእሳቸው ስራ አሰልጣኝነት ብቻ አልነበረም። የእግር ኳስ ጸሐፊያን ህልምን የሚፈጥርና ትክክለኛ መሪ ነበሩ ኮከቦችን ብቻ አላስፈረሙም፣ ራሳቸው ሰርተዋል ሲሉ ይገልጿቸዋል። እንደ አውሮፓውያን አቆጣጠር በ1941 በጎቫን መንደር ግላስኮ፣ ስኮትላንድ ውስጥ የተወለዱት ሰር አሌክስ ፈርጉሰን በስነ ምግባርና በጥንካሬ ያደጉ ናቸው። እግር ኳስን በአጥቂ ስፍራ ተጫውተው ያሳለፉት ፈርጉሰን እንደ ኩንስ ፓርክ፣ ሴንት ጆንስተን እና ሬንጀርስ ላሉ ክለቦች በመጫወት የእግር ኳስ ህይወታቸውን ጀምረዋል። በአንድ ወቅት በስኮትላንድ ሊግ ከፍተኛ ግብ አስቆጣሪ የነበሩት ፈርጉሰን ተፋላሚና ቡድኑን የሚመሩ እንደነበሩም ታሪካቸው ያሳያል። በስኮትላንዱ ስተርሊንግ ሻየር የእግር ኳስ ክለብ የአሰልጣኝነት ህይወታቸውን የጀመሩት ፈርጉሰን ከዛ በኋላ ባመሩበት አበርዲን የማይቻለውን ነገር አሳክተዋል። በሴልቲክና ሬንጀርስ የበላይነት በተያዘው ሊግ አበርዲንን የሶስት የስኮትላንድ ሊግ ዋንጫዎችና አራት የስኮትላንድ ዋንጫዎች ባለቤት ማድረግ ችለዋል። በ1983 የአውሮፓ አሸናፊዎች አሸናፊ ዋንጫ ሪያል ማድሪድን በማሸነፍም የማይታሰብ የሚመስል ታሪክ ጽፈዋል። በ1986 ማንቸስተር ዩናይትድ በእንቅልፍ ላይ ያለ ግርማ ሞገሱን የአጣ ክለብ ሆኖ በተቸገረበት ዘመን አሌክስ ፈርጉሰን የተባሉ ስኮትላንዳዊ በድፍረት ክለቡን ተረከቡ። አጀማመሩ ከባድ ነበር። ፈርጉሰን በእጅጉ ተፈትነውም ነበር። በ1989 ሊባረሩ ቢቃረቡም እምነት የጣለባቸው የክለቡ ቦርድ ትንሽ ጊዜ ለመስጠት ወሰነ። በ1990 ዩናይትድ የኤፍኤ ዋንጫን ሲያሸንፍ ሁሉም ነገር ተለወጠ። ያ ዋንጫ ብቻ አልነበረም፣ የለውጥ ነጥብ ነበር። ከዚያን ጊዜ ጀምሮ የፈርጉሰን መንግስት መገንባት ጀመረ። ሰር አሌክስን ልዩ ያደረጋቸው የአሸናፊነት ሪከርድ ብቻ ሳይሆን ያሸነፉበት መንገድ ነው። ችሎታ ያላቸውን ልጆች የሚያይ ተወዳዳሪ የሌለ የሌለው አይን ነበራቸው። የፈርጊ ልጆች በመባል ከሚጠሩት ራያን ጊግስ፣ ፖል ስኮልስ፣ ዴቪድ ቤካም፣ ጋሪ ኔቪል እስከ ኤሪክ ካንቶና፣ ክሪስቲያኖ ሮናልዶ እና ዋይኒ ሩኒ ታዳጊዎችን ከመስራት ህያው ኮከቦችን እስከ መፍጠር ተሰጥኦን፣ ቅልጥፍናን፣ ስነ ምግባርና የክለብ ፍቅርን ያዋሃደ ቡድን ገነቡ። ቆፍጣናው መሪ ሰር አሌክስ በታዋቂው ጸጉር የሚያቆም ቁጣቸው ይታወሳሉ። ለተጫዋቾች ጮክ ብሎ በሚሰጡት ቀጥተኛ ማሳሰቢያና ቁጣ በስተጀርባ ግን አንድ በጣም የሚያስብ ሰው እንደሆኑ ይነገርላቸዋል። ተጫዋቾቹን ያውቋቸዋል፣ ይጠብቋል ጠብቋቸዋል እንዲሁም ስለሚያምኗቸው ምርጡን እድል ሰጠዋቸዋል። ለዚህ ደግሞ በስነ ምግባር ኮትኩተው ለታላቅነት ያበቋቸው ዴቪድ ቤካም፣ ሪያንጊክስ፣ ክርስቲያኖ ሮናልዶ እና ሌሎችም የእግር ኳስ ኮከቦች ምስክር ናቸው። በእርሳቸው አስተዳደር ማንቸስተር ዩናይትድ በዓለም ላይ ካሉ ታላላቅ ክለቦች አንዱ ሆነ። የ1999ን የማይረሳ የሶስትዮሽ ዋንጫን ጨምሮ 13 የፕሪምየር ሊግ፣ አምስት የኤፍኤ ካፕ እና ሁለት የአውሮፓ ቻምፒየንስ ሊግ ዋንጫዎችን በማሸነፍ ህልም የሚመስል ወርቃማ ታሪክ ህንጻፉ በታሪካዊው 199 1999 ዩናይትድ ፕሪምየር ሊግን፣ ኤፍኤ ካፕና ቻምፒየንስ ሊግን በማሸነፍ የመጀመሪያው የእንግሊዝ ክለብ ሆነ። አይረሴው የፍጻሜ ጨዋታ ከባይር ሙኒክ ጋር በተጨማሪ ደቂቃ ሁለት ግቦች። ያ እድል ብቻ አልነበረም፣ አስተሳሰብ ነበር። ሰር አሌክስ ፈርጉሰን ነበሩ። የሶስትዮሽ ዋንጫን ካሳኩ በኋላ በእንግሊዝ ታላቁ የሰርነት ማዕረግ ከንግስቷ የተበረከተላቸው ሰር አሌክስ ፈርጉሰን ከማንቸስተር ዩናይትድ ጋር ባሳለፉት 26 ዓመታት 13 የፕሪምየር ሊግ ዋንጫዎች 5 የኤፍኤ ካፕና 2 የአውሮፓ ቻምፒየንስ ሊግ ዋንጫዎች ዋንጫዎችን ጨምሮ 38 ዋንጫዎችን አንስተዋል። ተዘርዝረው የማያልቁ ክብረ ወሰኖችና ሽልማቶች ባለቤት የሆኑት ስኮትላንዳዊ 11 ጊዜያት የፕሪምየር ሊጉ የዓመቱ ምርጥ አሰልጣኝ ሆነው መመረጥ ሲችሉ፣ ስምንት የክብር ዶክትሬቶች ከተለያዩ ዩኒቨርሲቲዎች ተበርክቶላቸዋል። 2013 ላይ አዲስ ነገር በቀዮቹ ቤት ተከሰተ። የታላቁ አለቃ ስንብት ተሰማ። ማንቸስተር ዩናይትድ የፈርጊን የመልቀቅ ዜና በድብቅ ለመያዝ ያልፈነቀለው ድንጋይ አልነበረም፣ ነገር ግን አልተሳካለትም። እሳቸው ከኦልድ ትራፎርድ መልቀቃቸውን በይፋ ከማ ጃቸው ጊዜ ቀድሞ ዜና ወጣ። በወቅቱ ከፍተኛ ጭንቀትና አለመረጋጋት ተፈጥሮ እንደነበረም ይነገራል። አሰልጣኝ ሰር አሌክስ ፈርጉሰን በማንቸስተር በመጨረሻ አመት ቆይታቸው ከስዋንሲ ጋር በኦልድ ትራፎርድ ያደረጉትን ጨዋታ የዌልሱን ክለብ ሁለት ለባዶ በማሸነፍ ና ዩናይትድን ለሀያኛ የሊጉ ክብር በማብቃት መጨረሻቸውን አሳምረው ለመውጣት በቅተዋል። በታላቁ ኦልድ ትራፎርድ ስታዲየም በልዩ ትዕይንት የተጀመረው ና ከሰባ ሺ በላይ ቀያይ ባንዲራዎች አሸብርቆ በከፍተኛ ድጋፍ የታጀበው የእሁድ ምሽቱ ጨዋታ ከሰር አሌክስ በተጨማሪ ጫማ ከሰቀለ በኋላ በአሰልጣኙ ጥያቄ ተመልሶ ለቀያይ ሰይጣኖቹ ከፍተኛ አገልግሎት የሰጠውን አንጋፋውን ፖል ስኮልስንም ለሁለተኛ ጊዜ ለመሸኘት የተመቸ አጋጣሚ ነበር። ከጡረታ በኋላ 2014 ላይ የአውሮፓ እግር ኳስ ማህበር አሰልጣኞች አምባሳደር ሆኖ የተሾሙት ፈርጉሰን የክለቡ አምባሳደር እና ዳይሬክተር በመሆን አገልግለዋል። ኦልድ ትራፎርድ ላይ ሐውልት ከቆመላቸው፣ ማንቸስተር ከተማ ላይ በስማቸው መንገድ ከተሰየመላቸው ከሰር አሌክስ ፈርጉሰን የስፖርቱ ሰዎች ብዙ ተምረናል ይላሉ። ጫናን የመቋቋም ችሎታ ባስቸጋ። ለዛሬ ጊዜያት ተስፋ ለመቁረጥ ራዕይና ታላቅ ህልም እሳቸው ረጅም እቅድ ነበራቸው። ሌሎች ዛሬም በማሸነፍ ላይ ሲያተኩሩ፣ ፈርጉሰን ለዓመታት የበላይ ሆነው የሚመሩ ቡድኖችን ገንብተዋል። ተጫዋቾችን የሚይዙበት መንገድ ይደነቅ የነበረው ሰር አሌክስ እያንዳንዱን ተጫዋች እንደ ስብዕናቸው በተለየ መንገድ ያስተናግዱ ነበር። በአንድ ወቅት ሁሉንም ተጫዋቾች በአንድ አይነት ማስተናገድ አትችልም። አንዳንዶች በዙሪያቸው የሚንከባከባቸው የሚያቅፋቸው እጅ ያስፈልጋቸዋል። አንዳንዶቹ ደግሞ መመታት ያስፈልጋቸዋል። ማን ምን እንደሚያስፈልገው ማወቅ አለብህ ሲሉ ተናግረዋል። የትዳር አጋራቸው ሌዲ ካቲን በጥቅምት ወር 2023 በሞት ያጡት ሰር አሌክስ ፈርጉሰን የአሁኑ የውድድር ዘመን ሲያልቅ ከማንቸስተር ዩናይትድ የአምባሳደርነት ሚና ለማቆም ከክለቡ ጋር በሰላማዊ መንገድ ስምምነት ላይ መድረሳቸው ተሰምቷል። እነሆ ማንቸስተር ዩናይትድ ከዝነኛው አሰልጣኝ ከተለያየ 12 ዓመት ቢሆነውም ከህመሙ አላገገመም። ስኮትላንዳዊ አሰልጣኝ ደግሞ አሁንም በእንግሊዝ እግር ኳስ ታሪክ በርካታ ሜዳሊያ ያጠለቁ እንደሆኑ አሉ። ተመልካቾች ለዕለተ ሐሙስ አዲስ ቀን ያዝናቸው ስፖርታዊ ዘገባዎች እኒ መስሉ ነበር። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን ተመኘን።